ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር ተስፋ አይጠገብ ነኝ፣ አብራችሁን ቆዩ። ሴቶች የሚያጋጥሟቸውን ችግሮች በማረም ተሳትፏቸውን ለማሳደግ እየተሰራ መሆኑን

የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀም። የሴቶችን የአመራር ብቃት ለማሳደግ ከጎንደር ቀጠና ለተውጣጡ አመራሮች በጎንደር ከተማ አስተዳደር ስልጠና ተሰጥቷቸዋል። ዳንኤል ወርቄ ተጨማሪ ዘገባ አለው። ሴቶች በክልሉ ያጋጠመው የጸጥታ ችግር ያደረሰው የስነ ልቦና ጫናን በመቋቋም አሁን ያለውን አንጻራዊ ሰላም ለማስቀጠል እና የአመራር ብቃታቸው ለማሳደግ ያለመስልጠና

በጎንደር ከተማ ተሰጥቷል። ሴቶች የሚገጥሟቸውን የተዛቡ አመለካከቶች፣ ጾታዊ ጥቃትና ተቋማዊ ጫናን ለማስቆም የክልሉ ሴቶችና ማህበራዊ ጉዳዮች ቢሮ ውጤታማ ስራ መስራቱን የገለጹት የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ሴቶች በአመራር ሰጭነት የተሻሉ እንዲወጡ ወቅቱን የዋጅ የአቅም ግንባታ ስልጠና እየተሰጠ ነው ብለዋል። ሃምሳ ፐርሰንቱ የህብረተሰብ ክፍል የሚሸፍኑ ሴቶች ቢሆኑም በአመራር ሰጭነትና በፖለቲካ ያላቸው ተሳትፎና ውክልና እጅግ አናሳ ነው

በዚህም ለሀገራቸው ሁለንተናዊ እድገት የሚጠበቅባቸውን አስተዋጽኦ እንዳያበረክቱ አድርጓል። የሴቶችን የፖለቲካ ተሳትፎና ውክልና ለማረጋገጥ በክልሉ ሲንቀሳቀሱ ከነበሩ የፖለቲካ ፓርቲዎች ለተወጣጡ ለአንድ መቶ አስር ሴቶች የአቅም ግንባታ ስልጠናዎችን የሰጠን ሲሆን ለመጪው ሰባተኛው ሀገራዊ ምርጫ የሴቶች ተሳትፎ ለማሳደግ ከምንጊዜውም በላይ በቁርጠኝነት ለመስራት በዝግጅት ላይ እንገኛለን።

በሚሰሩ የልማት ስራዎች የሴቶችን ተሳትፎ ማሳደግ ወሳኝ ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው በከተማው በሚሰሩ የልማት ስራዎች ሴቶችና አረጋውያንን ተጠቃሚ እንዲሆኑ እየተሰራ መሆኑን ተናግረዋል። ከተማችሁ ላይ ብዙ የስራ ዕድል እየፈጠረ ነው። በዚህ ውስጥ ሴቶችን ተጠቃሚ የሚያደርጉ ፕሮጀክቶችን እየሰራ ነው። ህጻናት፣ አረጋውያን አብረ ያካተተ ስራ እየሰራ ነው። በሁሉም ፕሮጀክቶቻችን

እንግዲህ እናንተም ከተማችሁ እንድትጎበኙ የሚቀረውን እንድታሳዩን ጭምር እንጠይቃለን። ሴቶች ክህሎት የተላበሰ መሪ ሊሆኑ ይገባል ያሉት በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪ እና የክልሉ ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ዲን መሀመድ መንግስት ስለቀረጸው እቅድ መሳካት የሴቶች ተሳትፎ በሁሉም ዘርፍ ለማሳደግ እየተሰራ ነው ብለዋል። እንደምታውቁት ሀገራችን በለውጡ ማግስት በተለይም በፌዴራል ሚኒስተር ደረጃ

የሴቶች የካቢኔ ቁጥር ከወንዶች እኩል ነው። ይሄ ሀገር ላይ የተደረገው ትልቅ ሪፎርም እታች ድረስ መውረድ አለብን። በተለይም አሁን ሀገራችን የያዘችው እንደ ክልልም የያዝ ነው የአምስት ዓመትና የሀያ ዓመት እቅድ የሴቶችን ከፍተኛ ሚና ስለሚፈልግ ለአዲስ ክልላዊ እምርታ ግብአት የሚሆን ስልጠና እንደሚሆን

ተስፋ አሁን ላይ ለተፈጠረው አንጻራዊ ሰላም ሴት አመራሮች የድርሻቸውን እየተወጡ መሆኑን ከጎንደር ቅጠና የተወጣጡ ሴት አመራሮች ተናግረዋል። ትግስት ማኛው ባላሎ ከመራብ ጎንደር ዞን የሴቶች ህጻናት፣ ማህበራዊ ጉዳይ መምሪያ ኃላፊ ነኝ። ዞናችን የሀገሪቱ የጀርባ አጥንት የሚባል እና የቦርደር ቦታ ነው። እንደኛ ዞን በርደን ተሸክሞ የሚሰራ የሴት አመራር ወይም አመራሮች ነው ነው ። መልካም ቤዛዊ ትባላለው።

የወልቃይት ጠገዴ ሰቲት ሁመራ ዞን ሴቶች ህጻናት ማህበራዊ ጉዳይ መምሪያ ተወካይ ኃላፊ ነኝ። እንግዲህ እንደኛ ዞን ይታወቃል፣ የስራ ማስኬጃ በጀት የለውም። ግን ሁሉም አመራር ምንም ነገር ምክንያት ሳያደርግ ጸጥተውንም ተቋቁሞ እንዲሁ በባዶም ቢሆን በርካታ ስራዎች እየተሰሩ ያሉበት ዞን ነው ማለት ነው። በርካታ ጠንካራ ሴት አመራሮች አሉበት። ትምህርት ቤት እንዳይዘጋ፣ የልማት ስራዎች እንዳይቋረጡ ብዙ ስራዎችን

ተግባራትን እያከናወኑ ያሉ በርካታ ጠንካራ አመራሮች ያሉበት ዞን ነው ማለት ነው። ስልጠናው ለሴት አመራሮች የተሰጠ ሲሆን የሴቶችን ጽናትና አይበገሪነታቸውን ከፍ ለማድረግ ያለመ መሆኑ ተመላክቷል። የተገነባው የንጹህ መጠጥ ውሃ ግንባታ ይደርስባቸው የነበረውን እንግልት እንዳስቀረላቸው በጃናሞራ ወረዳ የመካነ ብርሃን ከተማ ነዋሪዎች ተናገሩም።

አስተያየታቸውን የሰጡ የከተማዋ ነዋሪዎች ከዚህ በፊት በንጹህ መጠጥ ውሃ እጥረት መቸገራቸውን ገልጸው ውሃ ጽሕፈት ቤቱ ባደረገው ጥረት መፍትሄ ማግኘታቸውን ተናግረዋል። ህብረተሰቡ የውሃውን ደህንነት በመጠበቅ በአግባቡ መጠቀም እንደሚገባውም ነው ነዋሪዎቹ መልእክት ያስተላለፉት። የመካነ ብርሃን ከተማ ውሃና ፍሳሽ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ ወርቁ ጸጋው ሁለት ሳምንት የነበረውን የውሃ ወረፋ ወደ አንድ ሳምንት ዝቅ ለማድረግ እየተሰራ መሆኑን አስገንዝበዋል።

በወረዳው የንጹህ መጠጥ ውሃ ችግርን ለመፍታት ከልዩ ልዩ ፕሮጀክቶች ጋር እየሰሩ መሆኑን የጠቆሙት ደግሞ የጃናሞራ ወረዳ ውሃና ኢነርጂ ጽህፈት ቤት ኃላፊ እንዳልካቸው አደባባይ ናቸው።

በበጀት ዓመቱ በወረዳው በአዲስም ሆነ በጥገና ከ35 በላይ የውሃ ተቋማት ለማስገንባት ጥረት እየተደረገ መሆኑንም ኃላፊው አንስተዋል። የተገኘውን የንጹህ መጠጥ ውሃ ህብረተሰቡ በባለቤትነት እንዲጠቀምም ኃላፊው አሳስበዋል። መረጃውን ያደረሰን የሰሜን ጎንደር ዞን የመንግስት ኮሚኒኬሽን ነው።

አካባቢን ጽዱና ለማህበረሰብ ምቹ ለማድረግ የቆሻሻ አወጋገድ ስርዓትን ለማሻሻል እየተሰራ መሆኑን የሰሜን ጎንደር ዞን አካባቢና ደን ጥበቃ ተጠሪ ጽህፈት ቤት ገለጸም። የሰሜን ጎንደር ዞን አካባቢና ደን ጥበቃ ተጠሪ ጽህፈት ቤት የፕላስቲክ ብክለትን እንግታ በሚል መሪ መልእክት የውይይት መድረክ በደባርቅ ከተማ አካሂዷል። ደረጀ ደርበው በዝርዝር ተመልክቶታል።

የዓለም የአካባቢ ቀን በዓለም አቀፍ ደረጃ ለአምሳ ሁለተኛ ጊዜ በሀገር አቀፍ ደረጃ ለሰላሳ ሁለተኛ ጊዜ እየተከበረ ነው። ቀኑ በሰሜን ጎንደር ዞን ደባርቅ ከተማ በማህበረሰብ አቀፍ የጽዳት ዘመቻና የውይይት መድረክ ታስቦ ውሏል። የቆሻሻ አወጋገር ስርዓትን በማሻሻል ደባርቅ ከተማን ጽዱና ለማህበረሰብ ምቹ ለማድረግ እየተሰራ መሆኑን የሰሜን ጎንደር ዞን አካባቢና ደን ጥበቃ ተጠሪ ጽህፈት ቤት ኃላፊ ዘነቡ ፈንቴ አንስተዋል።

ከተማ አስተዳደሩ በቋሚነት ግንባታ ለመገንባት ታሳቢ ተደርጎ በእቅድ ተይዟል። እንግዲህ ወደ አምስት ቦታዎች የመለየት ስራ ሰርቷል። ከአምስቱ አሁን አንድ ቦታ ለይተን ሁለት ማህበሮችን አደራጅተን ያው የፕላስቲክ ቆሻሻዎችና ደረቅ ቆሻሻዎችን

መድፊያ ጊዜያዊ መድፊያ ተሰጧቸው ስራ እየተሰራ ያለ ዞኑ የሰሜን ተራሮች ብሔራዊ ፓርክ መገኛ በመሆኑ የብዝሃ ህይወት ጸጋዎችን ለመጠበቅ የአካባቢ ጥበቃና ደን ልማት ስራዎች እየተከናወኑ እንደሚገኝ ገልጸዋል እንግዲህ እንደ አካባቢያችን የዱር እንስሳቶች እንዳይሳደዱም

ደኑም እንደተጠበቀ እንዲኖር ዘበኞቹን ሁሉ በመቅጠር የይዞታነት እንትናቸውን ለማረጋገጥ ሰፊ የሆኑ ስራ ሲሰሩ ቆይተዋል። አሁንም ቢሆን ቀጣይ የማህበረሰብ፣ የመንግስት፣ የህዝብ የሚሉና አሁንም በግል ደረጃ በተለይ የተፈጥሮ ደኖችን የሚያለሙ ግለሰቦች አሉ። እነዛ ግለሰቦች አሁንም አንድ ከቆረጡ በቆረጡት ልክ እንዲተክሉ አስር እንዲተክሉ

በማድረግ በተለይ ወደዛ እንትን እንዲገቡ ለማበረታታት ስንሰራቸው የቆዩ ስራዎች አሉ። ጤናማና አምራች ትውልድ ለመፍጠር የአካባቢ ጥበቃ ስራን በተገቢው መንገድ መከወን እንደሚገባ የደባርቅ ከተማ አስተዳደር ጤና ጥበቃ ጽሕፈት ቤት ኃላፊ የአበባል ሀብቴ ተናግረዋል። የተማረ የሰለጠነ ወይም ደግሞ ጤነኛ ማህበረሰብ መፈጠር ካልቻለ ወደፊት ሀገርን ለማስቀጸል የሚኖረን እድል አናሳ ነው የሚሆነው። ከዚህ አንጻር ማህበረሰባችን ያው እንደ ከተማ አስተዳደር

ከፍተኛ የሆነ የቆሻሻ ፍሰት አለ። ይሄን ለማስተካከል ሁለት ኢንተርፕራይዞችን የተደራጁ አሉ። እነዚህ ኢንተርፕራይዞች በእያንዳንዱ ቤት በመንቀሳቀስ

ቆሻሻን እያስወገድን ያለንበት ሁኔታ ነው ያለ። ማህበረሰቡ የቆሻሻ አወጋገድ ስርዓቱን በማሻሻል ራሱንና አካባቢውን ከብክለት ሊጠብቅ እንደሚገባ የደባርቅ ከተማ የቆሻሻ አስወጋጅ ማህበራት ተወካይ ኢንስፔክተር ታዬ ተሾመ መልእክታቸውን አስተላልፈዋል። ታሞ ከመሟቀቅ አስቀድሞ መጠንቀቅ የሚለውን መውሰድ ነው ህብረተሰቡ። እያንዳንዱ ህብረተሰብ ይህንን አውቆ ብዙ የቆሻሻ ተበካይ ከሆነ ህብረተሰቡ ከዚህ ለበሽታ ይዳረጋሉ።

ለዚህ አሁን ቆሻሻ ከጸዳልን የቱሪስት መናሪያ መሆናችን ሀገራችን ተባረቅ ስሚሆን ጎንደር በቅርብ ጊዜ እንግዲህ ዞኑ ነው ከመጣ ወዲህ የተሻለ ነገር እንዳለ ማህበረሰቡ አካባቢውን በማልማትና ጽዱ በማድረግ ለቱሪስት መዳረሻነት ተመራጭ እንዲሆን መስራት ይጠበቅበታል ተብሏል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎች ጋር ተስፋ የጠገብ ነበርኩ።